ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እህታችን መታለች። የእውነት ለመናገር በጣም ደስ ብሎኛል። ነገር ግን ማለት ነው አብዛኞቻችሁ ናፍቀኛለች ናፍቀኛለች እያላችሁ ነበረ አይነው ትናፍቃለች። እንደ ሩታ አይነት እንዴት ከሚዲያ ጠፍተው እንዴት አትናፍቅም ማለት ነው። ገባችሁ አይደለ? ግን እኔ የፈለግኩትም እንደው ታውቃላችሁ እንድታርፍ እፈልግ ነበረ። የእውነት ለመናገር ማለት ነው፣ ምክንያቱም አራስ ሆና እንኳን እንድታርፍ እፈልጋለሁ። ገባችሁ አቃለሁ። አመት ሙሉ አልቅሳለች። አመት ብቻ ምሽ አመት ብቻ ማለት ሁለት አመት ሲቪል እንደዛ ይሆናልና ሁሌ እንዳለቀሰች ነው። አንድ ቀን እንኳን እረፍት አላረገችም። እና ስለዚህ እሷ እንድታርፍ እፈልጋለሁ። ገባችሁ አይደል? አብዛኞቻችሁ ኮሜንት ላይ ለሩታን አፍቃኛለች ሩታን እንደዚህ ብዙ እያላችሁ ነበረ። እኔ ግን ሚዲያ ላለመምጣቷ ወይም ደግሞ ይሄ ሶስት ቀን አራት ቀን በማረፏ በጣም ደስ ብሎኛል። ገባችሁ አይደል? ምክንያቱም ታውቃላችሁ ያው አጭር ቪዲዮ የሆነ ብቻ አለ አይደለ፣ የሆነ ነገር እንድትለቅ ብንፈልግም ግን እንድታርፍ ደግሞ እንፈልጋለን ከልባችን ማለት ነው። እና ዛሬ እንግዲህ ብቅ ብላለች። እንደ ተናፈቀች አልቀረችም ማለት ነው። በጣም ደስ ብሎኛል። የሆነን ለመናገር ማለት ነው። ፕራንክ ነው እያደረገች ያለችው፣ ግን ከወለደች ሳምንቷ ሳምንቷ ነው። ምክንያቱም ማለት ነው በወለደች በሁለተኛ ቀን እንደዛ ነው ለኛ የነገሩን ማለት ነው። ገባችሁ አይደለ ዛሬ ሆስፒታል ስትገባ እሷ ትናንትና ወልዳ ነበረ ገባችሁ እንደዛ ነው ለኛ ያቀረቡልን ስለዚህ ሳምንት ሊሆናት ነው እንደዛ ነው ግን የሆነ ለመናገር ሩታዬ ማለት ነው የሆነ አራስ ራሱ አትመስልም በጣም ማለት ነው ኢቭን እንኳን ስታዩት እንደዚህ አራስ ራሱ አትመስልም በጣም ራሷ እኔ እንጂ አላቅም በጣም ጠንካራ ሴት ታውቃላችሁ የእውነት እኛም ግን ወልደ እንደዚህ ነው ምን ሆኖ ግን እኔ ሳስበው ሁሌ ማለት ነው አራስነትን ማለት ልጅ መውለድና የእኔ ኩላሊት ጠጠር ኦፕሬሽን መሆኔ ከመውለድ በጣም ብዙ ማለት ዶክተሮቹንም እንደዛ ስጠይቃቸው ከመውለድ ከመውለድ ልጅ ከመውለድ ይሄ ጠጠር ኩላሊት ኦፕሬሽን መሆን በጣም ትልቅ ነው ስላሉኝ ማለት ነው ህመሙ እሱ ይበልጣል ስላሉኝ እኔ ተዘጋጅቻለሁ የእኔ ቤት ስም ማለት ነው ግን እናንተ እንግዲህ ተዘጋጁ ገባችሁ ያላ የማታውቁት ተዘጋጁ እንግዲህ ለመውለድ ማለት ነው እና እኛም እንደ ሩታ ለመሆን ያብቃን ገባችሁ አይደለ እኔ ግን ህመሙን ቀምሸበታለሁ ለዛም ሁለቴ ነው በየአስራ አምስት ቀኑ ነው ኦፕሬሽን የሆንኩት ማለት ነው ስለዚህ ታውቃላችሁ ብዬ አስባለሁ እኔ አውቃለሁ ያው እኔ አውቄያለሁ ህመሙ ከዛ በላይ ነው ስለተባልኩኝም ችያለሁ ስለዚህ እናንተ ተዘጋጁ ማለት ነው ግን እንደ ሩታ አይነት ጠንካርነት እንዲሰጣችሁ ጸልዩ እኔ መጸልያለሁ ለመጀመሪያ ጊዜ ስትወልዱ ማለት ነውና ያ ያ ጥያቄዎች ይኖራሉ እና ሰዎች ደግሞ እናንተን አፕሪሼት ሲያደርጓችሁ ለዛ ነገር ብቁ እንደሆናችሁ ወይም ደግሞ እንደምትችሉ ምናምን ያ ስሜት እንዲሰማችሁ ያደርጋል። እና እኔ እንደዚህ እንደዚህ አይነት ፊሊንጎች እየተሰሙኝ ነው፣ ያው ሰውም እያበረታታኝ ነው ጥሩ ሙዳለው። እና ግን ወደ ሀሳቤ ስመለስ ፕራንኩ ምንድን ነው? ፕራንክ ላደርጋቸው ነው ብያቸዋለሁ። ፕራንኩ ምንድን ነው? አራስነት በቃ ይንላቸው ነው ሊወጣ ነው ይበቃኛል። በላው ጠጣሁ። ምንድን ነው ዝም ብሎ መቀመጥ? ከበቃ እኔም ወጥቼ ከእናንተ ጋር የምትሰሩትን ሰርለው የምታደርጉትን አድርጋለሁ ወጥቼ፣ እንደውም መፈልገውን ዕቃ ግን ቤተሰብ ታውቃላችሁ አብርሽ ማለት ነው። ቆይ ለአስተካክሎ ዳስ ተካክል ቪዲዮ ታውቃላችሁ። አብርሽ ማለት ነው ሩታን የምር የምር ቢያስቀይማት ታውቃላችሁ። አራስ ሆና የተቀየመች ልጅ ወይ ደግሞ አራስ ሆና የተሰጣችሁት ነገር ትንሽ ነገር ትይዛለች አሉ አራስ ማለት ነው። እና ደግሞ አራስ ሆና ደግሞ በመከፋት የለባትም ይባላል። ሲቀጥል ደግሞ አራስ ሆና ደግሞ ድጋሚ ማለት ነው ምግብ መብላት አለባት። አራስ ሆነ ስሰራ የዛ ሰዓት ያልጠነከረ ወገብ ነው ወይም ደግሞ ያልጠገነ ወገብ መቼም አይጠግንም አሉ መቼም ማለት ነው በአራስነት የተጎዳችሁ ጉዳት መቼም አይመለስም አሉ መቼም ገባችሁ አደለ ስለዚህ አራስ ሆናችሁ ሴቶች የተሰጣችሁን የተሰጣችሁን የተሰጣችሁን ጥጥት አድርጉ ማለት ነው ገባችሁ አደለ እኔ እንደዚህ ነኝ ምናምን እናንተ ለሰውነታችሁ ሳይሆን ማሰብ ያለባችሁ ለልጃችሁ ማሰብ አለባችሁ እናንተ እየበላችሁትን የጠጣችሁትን ነው ልጃችሁ የሚበላው ማለት ነው። ለልጃችሁ ስትሉ ማለት ነው የተሰጣችሁን። እኔ አራስ ስሆን ቅቤ ብቻ አትቀቡኝ፣ ስጋ አታምጡብኝ፣ በቃ አለቀ። ሌላ ነገር እንዳለ እበላለሁ እሺ። ጋንፎም አልወድም ብዙ ማለት ነው። አዎ ሰምታችኋል። እኔ አሁን ማለት የሚፈልገው እቃ ምናምን ካለ ወይ እናቴን ወይ እቴን ምናምን ነው ገዙ ልኝ የሚለው መውጣት ስለማይጨን ማለት ነው። እና አሁንም እናቴ ወደ ሱቅ ልትወጣ ነው፣ ከአንቺ ጋር ተከትዬ እወጣለሁ ነው ምናት ይህኔ ሀሳብ ማለት ነው እና ከአንቺ ጋር ተከትዬሽ እወጣለሁ። ይበቃኛል ደግሞ ምንድን ነው በነገራችን ይሄ ነገር ፕራንክ ነው አጉል ባህል ምናምን እላታለሁ። የአጉል ባህል ቁጭ ብሎ መብላት፣ መጠጣት፣ መታረስ ምናምን ሰው ወለድ አደል? ትንሽ ተንቀርክር ከተባለ ሁለት ሶስት ቀን ይበቃል። መውጣት ነው ተቀምጦ መብላት ምን ያደርጋል? እላታለሁ። ይህና ደግሞ ዝም ብለው ሰው እየመጣ ምናምን እላታለሁ። ፕራንክ ነው ግን እና እንግዲህ የምትለኝ ነገር አቁጣለች። በእርግጥ አጉል ይሄ ወጣት ያው እኮ ናት፣ ያው እኮ ናት እህታችን። አያችሁት እንዴት እንደምታምርና እንዴት ገና ምንም የወለደች እኮ አትመስልም ጩጭ ከኋላ ተኝተው ማለት ነው እሷ ግን ምንም እኔ እኮ ማለት ነው ሌሎቹ ብትሆንም ደክሞኛል በጣም አሞኝ ነበረ ቤተሰብ ለዛ ነው እኮ እየጠፋሁት እና በጣም ይቅርታ ብታዩ ይሄ ስሙን በቃ አራስነት ወ እያሉ ነበር የሚመጡት ማለት ነው ወይ መውለድ በጣም እንደዚህ ብሎኝ ምናምን እያሉ ነው የሚመጡት ማለት ነው ገባችሁ አደለም ግን ሩታዬ ደግሞ ማለት ነው ፏ ፈንደሻ ሆና ነው የመጣችው ማለት ነው። እንግዲህ ሌሎች ብትሆኑ ታውቃላችሁ እንዴት እየሆናችሁ ገና ልክ አራስነት እንደዚህ ነበረ፣ እና አራስነት በጣም አሞይ ነበር፣ እንደዚህ ደክሞኝ ነበር፣ ተውት በቃ እንዲ ምናምን ለካ እንደዚህ ነው ምናምን እያሉ እኛን ሊያስፈራሩ ነበር የሚመጡት ማለት ነው። እና ሩታዬ ደግሞ ለመሸቀል ነው። ገባችሁ አይደለ? ይሄን ቪዲዮ ድጋሚ ተሰራበት ነበረ እንደ አሳብ ማለት ነው። ግን ሩታ እንደዛ አይደለም የመጣችው ማለት እውነት ያመጣው ዘመን አመጣሽ ምናምን ብላ ነው እንግዲህ የምትቆጣው ብዬ አስባለሁ። አብረን እናያለን የምትለውን። እስኪ ልጥራት። እናት ከንቺ ጋር የምንፈልገው ንም ዕቃ ያን በቃኝ ቁጭ ብሎ መብላት፣ መጠጣት፣ መታረስ ሰውም ዝም ብሎ ይመጣል ይሄዳል። ምን ያደለውራሷራሷአንነቤትንድአራ ሶስት ቀን ጥ ሀይሚንና ሩታ ግን የሆነ የሚያመሳስላቸው ነገር አለ እ ደግሞ አርሴናልና ሀይሚን ያው ሀይሚንም ወዳት አለው። ገባችሁ? አዎ። ግን ሀይሚ አፌ ላይ መጣች እና አርሴናል ሩታ ልል ነበረ ማለት ነው። አርሴናልና ሩታን የሆነን ለመናገር የሚያመሳስላቸው ነገር አላቸው። በእኔ በእኔ ቦታ ማለት ነው። በራሴ ለሁለቱም እኔ እንጂ አላቅም። የሆነ አንድ ቦታ ነው ያለኝ ማለት ነው። የሆነን ለመናገር እኔ እንጂ አላቅም። ግን ሲቀብጡ ደግሞ ማለት ነው የሆነ ሀይሚና ሩታ የሆነ የዛሬ ቪዲዮ ብሩኬን ፕራንክ ያደረገችው ቪዲዮ እና ሩታ የሚያደርጋት ነገር ሁለቱም አንድ አይነት በቃ የሚያደርገችው አዎ ምናምን እንደዛ በቃ አንድ ናቸው። ለነገሩ የወንድሟ ሚስት አይደለች። መጠቻ ይበቃት። ኧረ እባክሽ። እና እንዴ በሶስት ቀን ሁ ም ካሜራም ይዤ አለሁኝ። እንሄዳለን ከእናቴ ጋር ልወጣ ነው ብያቸው አለሁኝ እና ምን ገዛውን ቃ አብረን ገዝተን ልንወዛወዝ ችግር አለው። ኧረ ስነስርአት ይኖርሽ የእኔ እህት። ስነስርአት የሚባል ነገር ታውቂያለሽ ወይ? ዘመኑ ልጆች መጥለናቱ አስተማርቻሉ። ሶስት ቀን ይበቃሻል፣ በቃ እና በቃኝ። ሳምንት እኮ ሊሆነ ሆነ። ቁርጥሽን ነግሬሽ እኔ ወደ ሱቅ እሄዳለሁ። አይደለም ሳምንት አይደለም ሶስት ቀን። የዛሬ ልጆች ፋሽነሪዎች ናችሁ፣ ጨረር በምኖ እየተገላለጣችሁ ሁሉ ነገራችሁ ዘመናዊ። እኛ እኮ ድሮ ጨረር ገባ ብለን ቀዳዳ እንደፍን ነበር። ያ ኦልድ ነው እንበል ያለን ግን ማለት ነው ቤተሰብ የምላችሁ ማለት ነው፣ አብዛኛው ሴቶች አሁን ራሱ አዲስ አበባ ውስጥ ማለት ነው ክርስትና ሳይነሳ ራሱ የሚወጡት አሉ፣ ዕቃ ለመግዛት ምናምን ማለት ነው። ገባችሁ? አራሶች ግን እንደ በፊቱ አደሉም። ግን አብዛኛው ጊዜ ግን አራስ ከቤት መውጣት የለባትም የሚባል ነገር አለ። የሆነ እንጃ አላቅም፣ ባህል ነው ይባላል። ይኸው አሁን የሩታ እናት እንደሚያወሩት ወይም ደግሞ ሩታ ፕራንክ እንደምታረጋቸው የሆነ ታውቃላችሁ፣ አራስ ከቤት ከወጣች የሆነ እንዴት ነው የአራስ ባልፎ እንደነገርኳችሁ ነው። እና እንትነ ምንድነው ጉርጓዷ ክፍት ነው ምናምን፣ ክርስትና ሳታነሳ ከቤት መውጣት የለባትም። ቢላ ወይ ይዘሽ ውጪ። ሽንት ቤት ራሱ ስትሄዱ ቢላ ወይ ይዘሽ ውጪ። ተገርዛችሁ ታውቃላችሁ? እናንተ ሴቶች ግን ግን እኛ አገር ግርዛት አለሽ እኛ ተገርዘናል እና እኛ እንኳን ቢለወይዛችሁ ውጡ እንባል ነበረ። ተገርዘን ከቤት ስንወጣ ማለት ነው። መስቀል ላይ ተገርዛችሁ የምታቁ ሴቶች ማለት ነው። አው ያጫውቱኝ። ምክንያቱም እኛ ሰው ቡና ቤት ሲሄዱ እኔ እያለቀስኩ ነበር ቤት ውስጥ ተቆልፎብኝ መሄደው ማለት ነው። ግን አብዛ አሁን ግን ቀርቷን መሰለኝ። እና ማለት ነው እንግዲህ ገና ቪዲዮ አለብዬ አስባለሁ። የቤቢ ግርዛት ማለት ነው። ቪዲዮ በዚህ በሩት ተቻናት ቢለቀቅ ደስ ይለኛል። ወይ ደሞ አብርሃም ሄዶ ማለት ነው ቢ አያስገርዝም፣ እሱማ አያስገርዝም። ከዛች ጋ ይላላጥ። ደሞ ዛሬ ያ እንትና ማን ነው? እኔ ምለው ማለት ነው የአብርሽ እንትኖች ውሽሞች ከኔ ምንድነው የምትፈልጉት? እግዚአብሔር ከኔ ምንድነው የምትፈልጉት? በየቦታው እኔ በኮመትኩት ቦታ ሁሉ ትገኛላችሁ። በእንጨትም አይነካሽም ዛሬ ብሩኬ ለሃይሚ በእንጨትም አልነካሽም ብሎ ፕራንክ እየሰሩት ቪዲዮ ላይ ማለት ነው ይመጡና ማለት ነው እንዳለ ሙሉ ማለት ነው ይመጡና አብርሃም በእንጨት አይነካሽም አብርሃም በእንጨትም አልነካሽም። እኔ ራሱ በእንጨት አልነካም። እንኳን እሱ እኔን ሊነካኝ አይደለም ማለት ነው። እሩታን አመስግኗት፣ እናንተ ዶንቆሮች ገባችሁ? ሩታን አመስግኗት። ሩታ ሩታ ስለሆነች ነው አብርሃምን ያገባችሁ። ገባችሁ? ያመስግናት እሱ ማለት ነው። ልንገራችሁ፣ ፌመስ ስለሆነ ንገሩኛ አትበሏ። አርፋችሁ ተቀመጡ። ፌመስ ስለሆነ የመዳን ቀሞች፣ ፌመስ ስለሆነ ወይ ደግሞ ዩቲዩበር ስለሆነ ሩታ አግብተዋለች። ልንገራቸው ሩታን አመስግኗት። በደንብ ማን ያገባው ነበረ? አርፋችሁ ተቀመጡ። ምነው ነው ተናገሪ አትበሉ እንዴ ገባችሁ። እሱን አፍቅረሽ ነበር። ስላፈቀርኩት ነገር ሲጀመር ብዙ ጊዜ ተናገሬ ያለው ኮሜንት ላይ መልሽ አለው። እሱን አፍቅር አይደለም እግዚአብሔር ነው ሱን በብ ረበስማም እንዲ አርፋችሁ ተቀመጡ። በቃ አብርሃም ወንድሜ ነው አለቀ። ከሱ ጋር ለማጋጨት ነዋ። ለነገሩ ተጣልተናል። እኔን ሲያኝ ራሱ ግርግር ያደርገዋል ማለት ነው። ያውቃላችሁ በጣም እንትን ስለሆንኩኝ ያውቀኛል። ሲጀመር እኔ ሲጀመር ስለ እንንቱ ፎቶ አድርጌ ሆነ ለአወራ ስል ማለት ነው። ሁሉም እንትን ይላሉ። ያቆኛል በደንብ ማለት ነው። አንድ ነገር አላስቀርም። ጥብ ነው ማረጋችሁ። ስለዚህ አርፋችሁ ተቀምጡ። አሁን የበለጠ ደግሞ ልታጣሉኝ ነው ከሱ ጋር ይመጥነቅ፣ በየቦታው እናንተ ከፈለጋችሁ አብራችሁ ተኙ፣ ሄዳችሁ ለምኑት። እኔ ትዝተ ጫፌን እንኳን እኔ እንዲነካኝም አልፈልግም። ለዛውም አጭር እኔ የማ እኔ እኔ ከልጅነት ጀምሬ አጭር ወንድ ተመኝቻ አላቅም። ልንገራችሁ፣ እርግጡን ማለት ነው እኔ አብርሃም መልክ ያንሰዋን ምናምን አይደለም ወንድ ልጅ ማለት ነው ልንገራችሁ፣ ከዝንጀሮ መለስ ካለ አሪፍ ነው ይባላል። ያው አባባል ነው። ግን እኔ እንደዛ አይነት ነገር እኔ በመልክ በፍጹም በመልክ እኔ ወንድን በመልክ ሄጄ አላቅም ወይም ደግሞ ቆንጆ ቢሆን ብዬ ተመኝች አላቅም በህይወቴ ላይ ማለት ነው። ግን ረጅም ወንድ ነው የምፈልገው፣ ወንዳ ወንድ ጡንቻ ያለው ገባችሁ፣ አጭር ወንድ ተመኝቻ አላቅም። ደሞ እኔ የተመኘሁትን እግዚአብሔር የሰጠኝ ለኔ ባሌ ማለት ነው፣ ገባችሁ አይደለ? ስለዚህ እኔ ባለ ትዳር ነኝ፣ የተመኘሁትን ሰጥቶኛል እግዚአብሔር። እኔ ሜትር ከሰባ ሆኜ ቁመት አብርሃም ደግሞ ሜትር ከአምሳ ሆኖ እንዴት ነው የምንጋባው? እንዴት ነው እሱን የምፈልገው? ቴድና መለሰን ልንሆን ኖኖ ኔቨር። አረ እንትን ልፈትፍት፣ ነገ ብመጣበት አሪፍ ነበር። አሁን እፍ፣ አሁን እስቲ የሩታን ቪዲዮ ልይበት እንዴ። አሁን ያኛው ይቀር፣ የጨረሩ የሚቀርና ቢያንስ ሁለት ወር እንኳን መታረስ ሁለት ወሩ የሚቀር ወር ከምናምን እንደው በቃ እንደው ጠነቀኝ ስጋ ነው ሁሌ ገንፎ ሰለችን። በቃ ስት ይጠጣል በ ስትጠጪለት ነው እና ወገብሽን ማ እያሰርሽ ሩታዬ የኔ ውድ ጎበዝ ልጅ ማለት ነው። ወገብሽን ያሰርሹ ሲጀመር አራሶች አብዛኛው ጊዜ ማለት ነው አራስ ሆነ ወገባቸውን ስለማያስሩ ሲወጡ በወርጫቸው ልክ ልጅ ቁጭ እንዳለ ነው። ሁለት መንታ ልጅ አንድ አልወለሽም እንዴ እንደምትባለው እንደዛ ነው። አንዱ ልጅ ሆዷ ውስጥ ቁጭ የሚለው ማለት ነው። ስለዚህ ጎበዝ እንኳን አሰርሹ። ምክንያቱም ሆድሽን እንትን እንዲን ማለት ነው አይደል? ለዛ ነው ያሰረችው። ነገር ግን ባታስር ኖሮ ደሞ አራሶች ለነገሩ ያስራሉ። ሲጀመር ተመክሮ አይደለም ሁሉም ያውቃሉ ቶሎ ብሎ ማሰር ነው ያለባችሁ። ምክንያቱም ካላሰራችሁ ሆዳችሁ በኋላ ላይ ያ ልጁ የወጣበት ቁጭ ነው የሚለው ማለት ነው። ስፖርት ሰርታችሁ ራሱ ተዘቃይታችሁ ነው የሚሄደው አሉ። ስለዚህ አራሶች ቶሎ ብላችሁ ሆዳችሁን እሰሩ ማለት ነው። አሁን ደግሞ ለጥ ብለሽ ገና ነው ጊዜውም ገና ነው። ስለበቃት እመጣለሁ፣ የሆነ ዕቃ እንገዛለን፣ እድገት እደውይላታለሁ ብዬ እሷ እየሰራች ነው። ስሙኝ የምላችሁን አትሰሙኝም። ለምን አትሰሙኝም? እኔ ልሂድ እንደውም ብዬ ቪዲዮ

ምን ማለት ነው? ቀይው ተባን እንጂ ነው። በጣም ይሮጣል። ደግሞ በጣም እንዲሮጥ እናደርገዋለን። አንቺ ደሞዛችሁ የት እንደገባ ሳታውቁ ቀኑ እየሮጠባችሁ የመዳቀሞች የላችሁ። እኔ እንደዛን እየሆነብኛል ማለት ነው። የሚቀጥለው ወርሰ አላቅ ይደርሳል። ያ ደሞዝ የት እንዳደረኩ አላቅም። ለምንድን ነው እንደዚህ የሚሮጠው ግን ቀኑ? እስቲ ቀኑ ተረጋ በል። ግን እኮ ደስ ይለናል፣ ወሩ ሲሄድን ደሞዛችን ስንቀበል እኮ ደስ ይለናል። ግን ሳናቅልም፣ ሁለት ሺ አስራ ስምንትማ የለም በጣም እየበረረ ነው። ግን እድሜያችንም እንደዛ ነው የሚሮጠው ታውቃላችሁ። ቀኑ ብቻ አይደለም የሚሮጠው፣ ታይም አይደለም ወይም ደግሞ ጎር አይደለም። እኛ ደሞዛችን እንዲመጣ ነው የሚፈልገው፣ ነገር ግን እድሜያችንም አብረው ነው እየሮጠ ያለው ማለት ነው። እሺ ህፃኑ ነው የሚጽፍ ኩት ህፃኑ ይወጣል። ጋሪ አለው መክፊያ እኮ ሩታዬ ግን ታድለ ታውቃለች በ23 ዓመቷ ልጅ ጠብ አረገች። 23 ዓመቷ ነው አ 23 ዓመቷ ነው 23 ዓመቷ ነው ሊጠብ ጎበዝ ጀግና ናት። ዚያ ብሔርን በልጅነት ነው። ልጅ ሱሱሽም አይወጣም። አሁን ሀይለኛ ጉንፋን አለ፣ ወረርሽኝም ስላለ ልጁም አይወጣም። አንቺ መርፍሽ ቁጭ በይ ስራሽ። ጋሪም አንገዛምኛ ጋሪውን ቀስ ብሎ ይደርሳል። ታርሰሽ ጨርሰሽ ስትሄጂ

ያው ቤተሰብ የሩታ ቤት ገብታችሁ ሙሉ ቪዲዮ እዩ። በጣም ደስ የሚል አዝናኝ ቪዲዮ ነው የተለቀቀው ማለት ነው። እየሆነን ለመናገር እኔ በጣም ደስ ብሎኛል። ጠፍታ ነበረታችን ስለመጣች በጣም ደስ ብሎኛል እና ማለት ነው የአብሪሹ ውሽሞች ማለት ነው ለእናንተ መጣለው ብዬ ነበረ። ነጌ ማለት ነው ወገቤን ጠበቅ አድርጌ ነበረ የምመጣው። ታውቁኛላችሁ። ያው ከእናንተ ምን እንትን ይባላል። አንቺ ምላሰኛ፣ አንቺ የምን ምላሰኛ ነው የሚሉት? አንቺ የእንትን ምላሰኛ፣ ምን ምላሰኛ ነው የሚሉት ማለት ነው። አትከታተሉኝ። ቤተሰቡን ልካችሁ የሆነ ቦታ ስኮምት አትሩጡ። ውሽሞች ሄዳችሁ ከእሱ ጋር ተኙ ከፈለጋችሁ ማለት ነው። ውሽማ ሁኑ በእንጨት ማይነካቸው። እኔ እኔ አንድ ሰው እኔ እኮ የፈለግኩትን ኮሜንት መጻፍ መብቴ ነው። ገባችሁ? ሩታዬ አይላቢ ሶማች ማይ ላቭ ሊገር ማለት ነው። ባየኔ ቤተሰብ በአዲስ ቪዲዮ እስከሚመጣ ድረስ